ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ውድ የኢትዮጵ ተከታታዮች እንዴት ሰነበታችሁ? እንዴት እስከረማችኋል? ክቡራትና ክቡራን፣ ውድ ተመልካቾች ከሰሞኑን እንግዲህ ቲክቶክ አካባቢ እነኚህ ልጆች ዝነኞች ናቸው። በእርግጥ ሚዲያ ላይ በደንብ ይታወቃሉ። ልዩና ቅዱስ የሚባሉ ናቸው። በእነሱ ዙሪያ በትዳራቸው ዙሪያ እጅግ በጣም አሳዛኝ ቪዲዮቹ እየዞሩ ናቸው በሱ ጉዳይ እንግዲህ አንድ የያዝኩት እውነት አለ ቪዲዮ አለ እሱን እናያለን የተወዳጅነት ተከብራችሁ እንደተመልካችሁ ሌሎች ቪዲዮችም እንደተጠበቁ ናቸው ሀሳብ አስተያየት ካላችሁ ኮመንት ላይ ሀሳባችሁን በነፃነት ማጋራት ትችላላችሁ ለዚህ ቤት አዲስ ከሆኑ ግን ሰብስክራይብ ማድረግን በጨራሽ እንዳደረሱ አስሬ ነኝ ወደ ቪዲዮቹ እንግባ ፈገግ ብለን እንግባ ሰላም ያለው ቀን አባቴ ሰላም ያለው ቀን አበቃልና ተውም ከተገናኙ በቃ

እርጉዝ የት አለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? የማቀይ ልጇንም እጨምራለሁ። ምን ምን ነበር? ድል ነው የዘር ማንዘር ነው። ምን ይታወቃል? የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል

ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው። ከዛስ ከዛ ምን አለው ቂቤ ጠጣ፣ ክትፎ በእንጀራ አግኝተ ስልቅጠነዋል። ተረጋጊ ተረጋጊ ሰማ። እንኳን ቂቤ ጠጣ፣ ክትፎ ይቅርና ዱባ በጥሬው ስታገላል ነበረ። አንድ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ሰው ለሰፈሩ ጎረምሳ ጀብድን ተናገር። እቺ ሰይጣን ቤተኛ እኔን ሳት ገለኝ አታርፍ። ለሰፈሩ ሁሉ ነው ምናገር? ለሰፈሩ ሁሉ ተናገር። ቲክቶክ ሌላ ታሪክ ውስጥ ነው ያለውና ዶሚኔት እንግዲህ ከባድ ልጅ ነች። ምንድነው ግን ትልቅ አሪፍ መልካም የሆነ ጀብድ እንደሰራ ሰው ደስ ብሎት ነው የሚናገረው። ደግሞ ኧረ ተው ግን ተው ክብራትና ክብራን ወደ ተመልካቾች ልዩና ቅዱስ እንግዲህ ቲክቶክና ዩትዩብ አካባቢ በደንብ የሚታወቁት ጥንዶች ናቸው። ብዙዎቹ እንግዲህ ፍቅራቸው በጣም የሚያስቀናና ምርጥ እንደነበር እንግዲህ ይናገራሉ። ነገር ግን ከሰሞኑን በጣም ብዙ ቪዲዮዎች ስለነሱ እንግዲህ እየተዘዋወሩ ይገኛሉ። ቪዲዮች ምናልባት ጥሩ ዜና የያዙ አይደሉም። ልዩም እንግዲህ በዚህ መልኩ ነበር እየመጣች ቲክቶክ ላይ ቪዲዮ የምትሰራው። ከዚህ ቪዲዮ በመነሳት ይሁን ከቅዱስ ጋር ቪዲዮ እንግዲህ ሰሞኑን እየሰሩ አለም በዛ ምክንያት ይሁን እንግዲህ ብዙዎቹ አጉል አጉል ሊሆኑ ቪ ቪዲዮዎችን በእነሱ ዙሪያ እየፖሰቱ ይገኛሉ። እሷ የምትሰራቸው ቪዲዮዎች በዚህ መልኩ ነበር፣ ከብዶናል፣ አቅቶናል፣ ተነስተናል፣ አሞናል፣ በጣም ከብዶናል፣ ለእግዚአብሔር ግን ቀላል ቀላል እንደዚህ ስትናገር እንግዲህ ብዙዎቹ ከትዳሯ ጋር ነው ያገናኙት። ከቅዱስ ጋር እየመጡ ስላልነበር ብዙ ነገሮች እንግዲህ በቤተሰብ ዙሪያ የሚከብዱ ነገሮች ይኖራሉ ለእግዚአብሔር ደግሞ ቀላል ነው ብላለች። እንደዚህ አይነት ቪዲዮዎች ናቸው እሷ ስትሰራ የነበረው። ከእሱ ጋር ተገናኝቶ እንግዲህ እንዴት ብቻዋ መታ፣ በዚህ መልኩ ትሰራለች የሚል የማህበራዊ ሚዲያ ዘመቻ እንግዲህ ጦፏልና እንግዲህ በዚህ ጉዳይ ሊያሾው እንግዲህ ሁላችሁም እንደምታውቋት ኢንተርናሽናል ወረኛ ነች። እሷም የሆኑ የሆኑ ነገሮችን ብላለች። እኔም ደግሞ አንድ ፍንጭ ይዤለሁ። ምንም አይነት ነገር እነሱ ጋር እንደሌለና ሰላም እንደነበረው የሚያሳይ ቪዲዮም አለ፣ እሱንም ማሳያችኋለሁ። ሊያ ምን እንደምትል ሰምተን እንመለስ። እኔ ፍቅርን ትዳርን በእነሱ ነው እንደው በደንብ እያጣጣምኩ ያለው ትያየው ወደፊት ለማገበው ዋሬ ልክ እንደ ልዩ እና እንደ ቅዱስ ሆናለሁ እያልኩኝ ሳልጨርስ ተለያዩ። ምቀኛ አያችሁ። እናንተ እኮ አይናችሁ። አይ እናንተ ኮመንታተሮች፣ አይ እንደው ለብርም ለጥቅምም ተብሎ ባሎቻችሁን ሚስቶቻችሁን ሚዲያ ላይ አታምጡ። ባልና ሚስት የሆናችሁ ሰዎች አብራ- አይ የኢትዮጵያ ሕዝብ አይም ክፍ ነው እንዴ እንዴት እንደዛ ያማረ ምን ማትሰራለት መገባለጋይስ ወይኗን አቅርቧ ነው የምትጠብቀው። በምን ምክንያት ይጣላል? ምን ጎደለ ብሎ ነው የሚጣላት? እንደ ፍቅር ከጠዋት እስከ ማታ ፍቅር እዛ ቤት ነው የምናየው በቪዲዮ አቤት፣ አቤት። እናንተ ከፋታችሁ ግን፣ ወይ ወይ። እንደው ሌላ ወሬ ልንገራችሁ ክብራትና ክብራ ተመልካቾች ልያ ደግሞ ወሬ ከመወዳዱ የተነሳ በጣም ጥሩ ምግብና እንግዲህ ወይን ታቀርብለታለች። ይሄ እንግዲህ እየቀረበለት እንዴት ሊጣሉ ይችላሉ የሚል እንግዲህ የማይሆን ነገር እያመጣች ነው። ይሄ ለዓለም ዋስትና ሊሆን አይችልም እንግዲህ ነገር ግን እንግዲህ እነዚህ ልጆች ሰላም እንደሆኑ የሚያሳዩ ሌሎች ቪዲዮችም አሉ፣ ምንም ነገር እንደለለ። ነገር ግን ማህበራዊ ሚዲያ ላይ አንዳንድ ሰዎች ግን የሰው መፋታት፣ የሰው መጣላት፣ የሰው ፍቅር ማጣት በዚህ ደረጃ ያስደስተዋል። በጣም ዘግናኝ ዘግናኝ የሆኑ ኮመንቶችም እየተጻፉ ናቸው። እና አንዴ ደግሞ ይሄን ቪዲዮ ተመልከቱ። ቅዱስ ነው የሰራው ማስታወቂያ ነገር ነው። በዚህ ፖስት ውስጥ እንግዲህ ልያመታ እንግዲህ ቪዲዮን ሪፖስት አድርጓለች ከሶስት ቀን በፊት በዚህ ማስታወቂያ ሰራ ሰላም እንዴት ናቸው ገሳማ ባለፈው እንደነገርን ናችሁ አውትሶርስ ተቀብለን ሴል ማርኬቲንግ ላይ ከምንሰራባቸው ፕሮዳክቶች አሉ። የግራናይት ፕሮዳክታችን ነው። ከአንድ ትልቅ ድርጅት ተቀብለን ማርኬቲንግ እየሰራ እንገኛለን። ግራናይቶቻችንም ከተለያዩ እንግዲህ ቅዱስ ይህን ማስታወቂያ በሚሰራበት ወቅት ላይ ልዩ እንግዲህ መታ ማስታወቂያውን ሪፖስት አድርጓለች። ይሄ ማለት ሰላም ናቸው፣ ምንም የተፈጠረ ነገር የለም። በስራ ምክንያት፣ በተለያዩ ምክንያቶች እንግዲህ ተለያይተው ቪዲዮ ሊሰሩ ይችላሉ። እነዚህ ልጆች በዚህ በደረጃ እንግዲህ ተለያይተው ቪዲዮ ስለሰሩ ተለያይተዋል፣ አሁን እንደ ቀድሞ አይደሉም የሚሉ ነገሮች ጥሩ አይመስሉኝም። ምን አለበት መልካም የሆነ ነገር ብናስብላቸው። እረተው ግን ሶሻል ሚዲያ ላይ በእርግጥ ታዋቂ መሆን ራሱን የቻለ ፈተና ነው። ነገር ግን እንግዲህ አላስፈላጊ የሆነ ነገር ይዘን በሰው ህይወት ላይ ገብተን የማይሆን ነገር መናገርና የማይሆን ነገሮችን ማድረግ ተገቢ ነው ብዬ አላስብም። ክብረትና ክብራ ዱስ መልካቸው። ሌላኛው እጅግ በጣም መነጋገር የነበረው ጉዳይ ቀነኒ አዱኛ የምትባል ሞዴል ቲክቶክ አካባቢ በጣም ትታወቃለች። እንግዲህ የኦሮምኛ ዘፈን አቀንቃኝ አንዱ አለም ጎሳ ሚስቱ ነበረች። ከእሷ አሟሟት ጋር ተገናኝቶ እንግዲህ ብዙ ነገሮች ምስጢር ናቸው። በጣም ምንም አይነት ፍትህ እንግዲህ አልተሰጣችም። ልጅቱ የሞተችበት መንገድ እጅግ በጣም አወዛጋቢ ነው እና በእሷ ጉዳይ እንግዲህ ብዙዎቹ ፍትህ ይጠይቃሉ። ነገር ግን አጠገቧ ያሉ ሰዎች በጣም በሚያሳዝን ሁኔታ ዝም ብለዋል። የቀነኒ አዱኛ ጓደኞች አልገረሟችሁም? በተለይ ይሄኛው እችኛዋ የቅርብ ጓደኞቿ ነበሩ። ይሄ እንኳን ትንሽ አዝኗል። ይሄ በጣም የሚቀርቧት ሰዎች ናቸው ጓደኞች ናቸው። ልክ እነሱ የሚቀራረቡትን ሚቀርቧት ስለ ጉዳይ ያሳዝናል። በጣም የሚኖራቸው እነሱ ናቸው። ለምንድነው ዝምታን የመረጡት? በተለይ ራቼ ተስፋይና መስኪ መንጌ ተሰሚነት ያላቸው ሰዎች ናቸው። ጥሩ ኢንሳይት ያላቸው ሰዎች ናቸው። ለምሮ ፍትህ ማይጠይቁላት መናገራቸው ምን ይጠቅማል ልትሉ ትችሉ ይሆናል። ጉዳዩ እንዳይሞተ ያደርገዋል። ሁሌ ሲወራ እንዳይልበሰበስ መፍትሄ እንዲፈለግለት ለማጭበርበር እንዳያመች ያደርገዋል። ሁልጊዜ ፍትህ ስንጠይቅ ፍትህ የማግኘት እድሏ እየሰፋ ይሄዳል። ክብራትና ክብራን ውድ ተመልካቾች፣ በዚህ ጉዳይ እንግዲህ አባቷና እናቷም ሚዲያ ላይ መጥቶ ፍትህ ጠይቀዋል። ለልጅቱ እንግዲህ አብረን ከነሱ ጋር መቆም እንድንችል ጠይቀውናል። ይሄ በጣም አሳዛኝ የሆነ ነገር ነው። ልጅቱ ወጣት ናት፣ ብዙ መስራት እንግዲህ እየቻለች ብዙ ከብዙ ተስፋዋ ጋር ነው እንግዲህ የተቀበረችው። ይሄ አሳዛኝ የሆነ ነገር ነው። ምንም እንኳን ጓደኞቿ በዝምታ ቢያልፉም ነገር ግን ኢትዮጵያ ብቻ አልተገደበም፣ የቀነኒ ጉዳይ ይኸው። ሌላ መልካም ዜናም አለ። የፍትህ ጥያቄ አረቦችም እየጠየቁ ይገኛሉ። ፍትህ ለቀነኒ አዱኛ ብሎ ይህ አረብ በለቀቀው ቪዲዮ እንደምትመለከቱት እጅግ በጣም ብዙ ሰዎች ተመልክተውታል፣ ላይክ አድርገውታል። የቀነኒ ጉዳይ ከሀገር አልፎ አለም አቀፍ ጉዳይ እየሆነ መጥተዋል። እናንተም ይህም ቪዲዮ ሪፖስት ሼር በማድረግ ለቀነኒ ፍትህ እንድታገኝ አድርጉ። ይሄ በጣም ደስ የሚል ነገር ነው። በነገራችን ላይ አጠገቡ ያሉ ጓደኞች ዝም ብለው ምንም የማያውቁ ሰዎች ይሄ ሰውነት ተሰምቷቸው ሰው መሆኗ አንገብግቧቸው በዚህ ደረጃ መጥተው ቪዲዮ መስራታቸው እጅግ በጣም የሚበረታታ ጉዳይ ነው። እንግዲህ ሁላችንም ፍትህ መጠየቅ አለብን። ክቡራት ተመልካቾች፣ የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኖር። እወዳችኋለሁ። ባይ ባይ።